ስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ሰይዲና ረሱሊላህ ዓላ አሊ ሳህቢ እዝነት የአካል ጉዳተኛ ህጻናትና ወላጆች የተባለ ተቋም አካላቸው የማይሰራ ጆሯቸው የማይሰማ ወይም አይናቸው ማያይ መንቀሳቀስ የማይችሉ ደቀማ ህጻናትን በመርዳት ላይ የተሰማራ ተቋም ነው ይህንን ተቋም ባላቅማቸው እየመሩ ያሉ እህቶች አሉ። ነገር ግን አካል ጉዳተኛን ማገልገል ምን ያህል ከባድ እንደሆነ ለማንም ሰው አይሰወርምና ይህን ነገር ወደፊት ለመዝለቅ ህብረተሰቡ አብሯቸው ቁሞ የበኩሉን አስተዋጽኦ ካላደረገ በስተቀር ከባድ ነው። ይህን ተቋም ለመደገፍ የጀመሩት እንቅስቃሴ አለ። ገንዘብ ያለው በገንዘቡ ብልሃትም ያለው ካለ በምትችሉት ነገር ሁሉ የኪራይ ቤት ውስጥ ነው ያሉት። ከዚህ ወጥተው የራሳቸው የሆነ ማሳደጊያ ወይም መርጃ እንዲኖራቸው ጥረት እያደረጉ ነው ያሉትና፣ እንድትተባበሩ እንድታግዙ ጥሪዬን አቀርባለሁ። ወጀዛኩሙላሁ ኸይረን አሰላሙ ዐለይኩም ወረሕመቱላህ።